ና ተምች በስተ መጨረሻ ተጣሉ። በጣም ያሳዝናል። ሃንየን ማ ማማለር ጀመረ። እንደ ምንም ብለሽ ልታስታርቅኝ መሞከር አለብሽ፣ ካልሆነ ግን ከጆሮ ጋር በጣም ተጣልቻለሁ ብሎ ሃንየን ነገራት። እንዴ ቆይ ምን ማለት ነው ደግሞ? ለምን ተጣላችሁ ብላ ስጠይቀው፣ አን አደለም እርቦኝ ነበረ እና ከሆነ ሰው ስሰርቅ አየኝና ከዛም በኋላ ድጋሜ አጠገቤ እንዳደርስ ብሎ ተቆጥቶብኝ ሄደ። ይህን ያህል ጆሮ ተቀይሯል ማለት ነው እንዴ ተምች፣ አለችው። አዎ በጣም ተቀይሯል ብታይ። አንቺን እንደ እህቱ ነው የሚያይሽ። እና ብቻ ተይ፣ ሁሌ በዚህ ሰዓት ይመጣ ነበረ፣ ማለቴ ያው ስለሚርበን ምግብ ፍለጋ እንሄድ ነበር። ዛሬ ግን ስላዘነብኝ አልመጣም ብሎ ሲላት፣ እሺ አስታርቀሃለሁ፣ ነገር ግን አሁን የግድ ቤተ ክርስቲያን መሄድ አለብኝ ብላ ስትለው፣ እንዴ ቆይ በዚህ ሰዓት ቤተ ክርስቲያን ለምንድን ነው የምትሄጂው? እ ልሳለም ነው ማለት ከዛስ። እኔ የምልህ ቆይ አንተ ቤተ ክርስቲያን ሄደ አታውቅም እንዴ? አለችው። ከዚያም በኋላ አዎ እኔ ሄጃ አላውቅም። ከዛ ለማንኛውም ጆሮ ጋር እንዳስታርቅ ከፈለግ ከኔ ጋር አብረኸኝ መሄድ አለበት። ቤተ ክርስቲያን ማለት ቤተ ክርስቲያን ምንሌ ሂጄ ምንልል ነው? እሱንማ እንግዲህ ለአምላክህ አንተ ነገረው፣ እሱ ደግሞ መልስ ይሰጥሃል ብለው አብረው ሄዱ። ጆሮ ይህን ሁላ ጉድ አይቷል፣ ስትስቅለት፣ እንዲሁም ደግሞ እጁን እጇን ስስም አይቷል። ይህ ወራዳ የሆነ ልጅ ጭራሽኔ አንድ ቀን እጇን ነክቸው የማላቀውንና ለእኔ አንድ ቀን የማትስቀውን ይሄ ፋላ የሆነ ልጅ ተመልከቱት፣ እንዴት እንደሚስቅ ብሎ በቅናት ተንገበገበ። ምክንያቱም እሱ እንግዲህ ወሬውን ስላላዳመጠ ነው። ግን ልጁ የተናገረው ምን ያህል እንደሚወደውና ምን ያህል ለሱ ቦታ እንዳለው ነው። የሰላም እናት እራሷን ስታ ወደቀች። እንግዲህ ባለ ታሪኳ ያው ምንም እንኳ የእሷ ታሪክ ባይሆን ግን ይህ የሷን ልጅ ታሪክ አስመስላ ነው የተናገረችው። እና ታሪኩን ስትናገር ራሷን ስታወደቀች፣ ሰላምም ምላሴም በጣም ደነገጡ። እንዲሁም የሚያረጉት ቅጡ ቢጠፋቸው ጓደኛዋ ጋ ደውለው ነይልን እናታችን በጣም ልቧ ተሰብሯል ብለው ሲሉ ምን ማለት ነው አሁን እኮ በጣም መሽቷል ብላ ስትላቸው እና ታዲያ ምን ላድርግ፣ እናታችን የምትሰማው አንቺን ነው እንጂ እኛን አይደለም፣ ብለው ልጆቹ ጓደኛዬቱን ጠራት። ጓደኛዬቱ እኔም ምልሽ ቆይ አንቺ አትረጋጊም እንዴ? እንኳንም ተገኘች። አስራ ስድስት አመት ሙሉ ዝም ብለሽ ተሸክመሽ አልነበር እንዴ? ብትላትም እንኳ ልጅ እኮ እኔን እየፈለገች ለብዙ አመት ተሰቃይታለች። እንዴት አዲስ አበባ ሁና እንዴት እስከ ዛሬ ነው ያልፈለኳትም? ብላ ግራ ተጋባች። አረ፣ ተረጋጊ አንድ አባባል ነበረ። ምንድን ነው እሱ አባባል? ነገ አይነት ትበራልሃለይ ቢባል እንዴ ዛሬን እንዴት አድሬ ብሏል። አንቺም ይህን ያህል አመት ሙሉ ዝም ብለሽ ኑረሽ እንዴት ለአንድ ቀን አርፎ መቀመጥ ይቸግርሻል? ደግሞም እባክሽ ልጆቹን ግራ ታጋቢያቸው። ብላ ተቆጣቻል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ደህና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እጅጉን አርጌ አመሰግናለሁ። ቪዲዮዬን እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔም በዛ መሰረት ሀሳብና አስተያየት እሰጣችኋለሁ ማለት ነው እንማማርበት ኑላዊ ድራማ እንደቀጠለ ይገኛል እንግዲህ ጆሮና ጋሽ ኑላዊ እያስተማረው እያለ ጠየት ነው ብሎ ሲለው ጆሮም ግራ ገባው አቦ ፋዘር እባክተወኝ ዛሬ ብሎ ሲለው እንዴ ቆይ ደግሞ ለምንድን ነው ምተውህ እና ደግሞ ያ ጓደኛህስ የት ነው እስኪ ንገረኝ ብሎ ሲለው አይ ያንን ተው እባክህ ዛሬም ብሎ አለው። ማለት ምንድን ነው እኔ የማልፈልገውን ነገር አደረገ እ ታዲያ ወንድምህ አይደለም እንዴ ለምን ይቅርታ ታደርግለትም? አይ ይቅርታ የሚያስብል ነገር አይደለም ያደረገው ባልነግርህ ይሻላል ብሎ ተናደደ። ይኸውልህ ሰባት የብታ ቢያጠፋ ወንድምህ ሰባ ጊዜ ይቅር በለው ይባላል። እና ስንታ አስተምሬህ አስተምሬህ እንዴት እንደዚህ ታደርገኛለህ? ብሎ ተናደዴበት አሁን ተውልቅስ ተው ልቅስ የኔ ልጅ አረ እንደው ፊትም ጥንዝል ብሏል። ለማንኛውም እዛ ያለ ምግብ አለልህ ሂድ ብላ ብሎ ሲልከው ወደ ምግቡ እንዴት እንደራጦ ጆሮ አይጉት ከዛም በኋላ በየት ነው እያለ ማስተማር ጀመረ። ነገር ግን ልጁ በሐሳብ ተውጧል። ከዛም ንገረኝም ብለው አልነገረው አለ። በጓደኛ መካከል ጠብ አለ ነገር ግን ይቅርታም ደግሞ አለ ብሎ አስተማረው። ቢሆንም እንኳ ጆሮ ተናዶበታል። ምክንያቱም ሀናን ያሽኮረመመ መስሎት ነው እንጂ እውነት ስለሰረቀ ብቻ አይደለም ጆሮ የተቆጣበት። በሌላ በኩል ፍቅር ፍቅር ለጋሽ ኖላዊ እንግዲህ ሜሬንዳ ገዝታ መታ። እንዴት ነው ወትፋዘር? ደህና ነኝ የኔ ልጅ፣ አንቺስ እንዴት ነሽ? እኔ በጣም ደህና ነኝ ሜሬንዳ ገዝቼ መጥቻ አለሁኝ ብላ ስሰጠው እኔ ምልሽ እረ የእናንተስ ይለያል። እንደው እናንተ ሰፈርስ ጠላ ነው እንደው እዚህ ሰፈር ያለው እኮ ቅራሪ ቅራሪ ነው የሚለው ብሎ ተረተባት። ከዛ እንዴ ቆይ ደግሞ ይለያያል እንዴ እኛ ሰፈር እና የእናንተ ሰፈር አሁና፣ ልጄ ማለት ግን ቅራሪ ምንድን ነው? ቅራሪ ማለትማ ጠላው ከተነሳ በኋላ ውሃ ተጨምሮ የሚወጣው ቅራሪ ነው ብሎ ሲነግራት እኔ እኮ ቀልድና ቁም ነገር አላቅም አለችው። ምን ነው ልጄ? አባዬ ከብር ከገንዘብ ውጭ ምንም ነገር አይታየውም ብላ አለችው። አይዞሽ አባትሽስ እንዴት ሆነ? አሁን ደህና ነው ምናምን አለችው። አይዞሽ እኔ ልጅ በቃ ሁሉም ነገር ያልፋል ብሎ አሁን ነይ ቢዬ ሂጂ ሀንዬ ሰርታለች ምግብ ብሏት ምግብ ለመብላት ሄደች። ከዛ ምግቡን እየበላች ፋዘን፣ ግን ምግቡ ሀና ናት የምትሰራው? አዎ የኔ ልጅ ሀንዬ ነች። ማን ነው ያስተማራት? አንተ ነህ? አዎ እኔ ነኝ ያስተማርኳት። ምን ነው አንቺ አትችይም እንዴ? መስራትማ፣ እሰራለሁም ነገር ግን እንደ ሀንዬ አይጣፍጥም። አባትሽ አላስተማረሽ? አይ አባዬ ይቅረብለት እንጂ ይጣፍጥ ይምረር፣ ምንም የሚያውቀው ነገር የለም። ዝም ብሎ መብላት ነው። ያ ማለት እኔ ሆዳም እያልሽ ነው? አረ እንደዛ አይደለም አባባ። እና ያው አንተ በጣም ጥሩና መልካም አባት ነህ፣ ለልጅ ሙያ ታስተምራለህ። አባቴ ግን ገንዘብ ሲያሳድድ ይውላል ማለት ፈልጌ ነው ብላለችው። አይዞሽ እኔ ልጅ ሁሉም እንግዲህ ያልፋል ብሎ ሀሳብ ሰጣት። ከዛ ግን እኔ የሆነ ላይ ተዋውቅ ያለሁኝ ማለት እዚህ ሰፈር እናስ ግን ከልጁ በቃ ዝም ብሎ ይናፍቀኛል፣ ይደብረኛል። ከዛ ልጁን ሳገኝ ደግሞ ሰላም አገኛለሁ። እናስ በቃ አባባ ፍቅር ሳይዘኛ አይቀርም። ከዛ ገና ኮ ልጅ ነሽ ማለት እንዴ፣ ገና ልጅ ነሻ፣ አንይ እንኳ ስለ ፍቅር ምንነት አታውቅም። አንቺ እንዴት ፍቅር ነውት ያለሽ ብሎ ስትል፣ አየህ አገኘሁ ብላ አዳረቀችው። አያንች ልጅ አሁን እኔን መቀለድሽ ነው? ቀልድ ያቁም ቀልድ አታቂም ትለኝ የለ እኔ የምልቀልድ ብዬ ነው ብላ ሀንዬ መቀለድ ፍቅር መቀለድ ጀመረች። በሌላ በኩል ፍቅርና ሀና ፍቅርና ሀንዬ ተገናኙና እንዴት ነሽ ብላ ስትላት ደህና ነኝ። ቆይ በዚህ ሰዓት የት ነሽ ነው? እኔማ ቤተ ክርስቲያን ነው። እውነት? አዎ። ግን በዚህ ሰዓት ቤተ ክርስቲያን አይከብድም? ማለት ስራሽስ ስራዬን ሰርቼ ነገር ግን ሴትዮዋ ሁኔታዬን ስታየኝ ጥሩ ስላልነበርኩኝ ሂጅ ስትለኝ አጋጣሚውን ተጠቅሜ ቤተ ክርስቲያን ሄድኩኝ ብላ አወራቻት። ታውቂያለሽ አባትሽ ጋር ነበርኩኝ እና በጣም እድለኛ ነሽ በሽታውን ለመደበቅ ብሎ ይስቃል፣ ይጫዋታል። ብቻ ተይኝ። አዎ አባዬ እንደዚህ ነው ለእኔ በጣም ያስብልኛል ብላ ስትል አንቺና እኔ በጣም ልዩነት አለን። ምን ማለት ነው? አባዬ ለገንዘቡ ነው የሚጨነቀው ያንቺ አባት ግን ለአንቺ ይጨነቅልሻል ብላ ስትላት ይህ ግርምም በጣም አስተዋይ ልጅ ነሽ አለቻት። አዎ ግን ታውቂያለሽ ብዙ ጊዜ ማስተዋልን አልፈልግም፣ ምክንያቱም ካስተዋልኩኝ ብዙ ነገሮች ስለሚበላሹብኝ አለማስተዋል ይሻለኛል ብላ በሀዘን ደበራት። ፍቅር አይዞሽ በቃ ብላ ተሰነባበቱ። ከዛ እንግዲህ ሁሉንም ስለ ሀሴት ዜና ስትሰማ የሰላም እናት በጣም ደነገጠች። ይችማ ሀሴት ነች ብላ በጣም ደንግጣ ወደቀች። ልጅቷ እንግዲህ ከስድስት ከሰማት አመት በፊት ለማክበር ሲሄዱ እዛ እንደተጣለች የመኪና አደጋ ደግሞ እንደደረሰባት ከዛም በኋላ በትውስታ ሁሉንም ነገር እንደረሳች አርጋ ነው ታሪኩን ያወራችው። ይሄ ታሪክ ከጋሽ ኖላዊ ጋር ይመሳሰላል። ያ ማለት ከሀንዬ ታሪክ ጋር ነገር ግን ምናልባት ሀንዬ መንታ እህት ይኖራት ይሆን እንዴ? ደግሞ እንዳይሆን ምክንያቱም ሀንዬ ሀሴት የምትባል ልጅ ነው እንጂ ያለቻት የተባለው መንታ ልጆች አሉኝ አላለች። ግራ ያጋባል። እውነት ይሄ ነገር ወጥመድ ይሆን? ብቻ ግን እስኪ ወደፊት እናየዋለን። እናንተ ውድ የቻናል ቤተሰቦች ይሄ ነገር ወጥመር ነው ትሉ ይሆን አላቅም ይህ መጣችኋልች ግን እኔ ምኗም ደስ አላለኝም። እውነት ለመናገር በጣም ያሳዝናል። እንግዲህ ጓደኛዋ አይዞሽ እስከ ዛሬ ይህን ያህል ነገር ችለሽ የለ ከዚህ በኋላ መቻል አያቅትሽም እና እንደምንም ብለሽ መንጋት አለበት ብለው ጓደኛዋ እያጽናናቻት ነው። ቆይ ምግብ አሁን ታቀርቡልኛላችሁ ወይስ በራብ ትገሉኛላችሁ? ብላ ስትል እኔ አቀርብልሻለሁ አላት ምላሴ። ለምንድን ነው ቆይ አንተ የምታቀርብልኝ ሰራተኛ ይቱ የለችም? ሰራተኛ ይቱ እኮ ወደ ቤቷ አላኳት። ቆይ አንቺ ግን ለምንድን ነው ሰራተኛ የምታቀብጩ? ብላ ስትላት፣ አይ አባቷን አሞባት ነበር እና ቤተ ክርስቲያን ህዳ በዛው በቃ ወደ አባትሽ ሂጂ አልኳት ብላ ስትል ታይንጃ ክስቲ ሀንዬ እኮ ቸግሯት ነው እንጂ ሰራተኛ የሆነችው፣ እንደ ሰራተኛ አትቁጠሪያት ብሎ ሲላት፣ ልጁም ተነሳ ብላ የሰላም እናት ጓደኛ መቆጣት ጀመረች። ለማንኛውም እኔ ምርጥ ምግብ እሰራልሻለሁ ብሎ ምላሴ ሊሰራላት ገባ። ምላሴ ለሀንዬ ደውሎ የተፈጠረውን ነገር በሙሉ ነገራት። ከዛ ቆይ እናንተ ቤት ቴሌቪዥን የለም እንዴ ሲላት ይላት ስ አዎ የለም እኛጋ የተፈጠረውን ነገር አልሰማሽም ማለት ነው። ምንድን ነው አንተ? ወይም ሰላም ደህና አይደላችሁ? አረ ደህናነን፣ እማዬ ናት እንጂ ማለት። እማዬ ምን በቃ እያለቀሰች ትገኛለች። ታሪኩን ግን ቀስ ብዬ እያዋራሻለሁ ብሎ ምላስ የመለሰላት፣ ሀንዬ በጣም ደንግጣለች። ጆሮና ጋሽ ኖላዊ ደህና እየተማሩ ሀንዬ መጣች። እሽ አባዬ እንዴት ና? ደህና ነኝ። ሀንዬ እንኳን ደህና መጣች ጆሮስ እንዴት ነህ ደህና ነኝ ከዛ እንደ መቆጣት አለ እንደዚህ ነው እንደ እህት እኮ ሰላም እያለች ነው ብሎ ሲለው እሺ ሰላም እንዴ በደንብ ሰላም በላሴ ነው እንዲህ ነው የሚሻለው ብሎ ተቆጥቶ ወጣ ከዛ እንዴ ምን ሆኖ ነው ዛሬ ጆሮ ብላ ስትል እኔ ምን አውቃለሁ? ደህና ሲጫወት ቆይቶ ነበር አንቺ ስመጭ እንደዚህ እኮ ነው ብሎ ሲላት፣ ምን አውቃለሁ ተይው እባክሽ፣ ተነስቶበት ይሆናል። ይልቅ አንቺ ለምን መጣሽ አሁን ብሎ ሲላት፣ አይ ሴትዮዋ ፈቅዳልኝ ነው አባዬ። ለማንኛውም እኔ ልብሱን ላለቅልቅ፣ በቃ አለችው። ከስራ መተሻ መተሽ፣ አሁን አባዬ ምን ችግር አለው ትንሽ ናት። እሺ ሀንዬ፣ እኔ ልጅ እሺ ብሎ ፋዘሯ፣ ሀንዬ ልብስ ማጠብ ጀመረች። በቀጣይ የሰላም እናትና ሀሴት ይገናኙ ይሆን?